ቻይና ለአይቀሬው ፍልሚያ ጥሪ አቀረበች፤ አሜሪካ ተጨንቃለች! የዶናልድ ትራምፕ ደጋፊዎች የተናገረውን የሚኖር ለቃሉ የታመነ ሰው ሲሉ ይገልጿቸዋል። ያለፉትን ሁለት ወራት የተናገሯቸውን ለማድረግ ያሳዩአቸው ሙከራዎችም የደጋፊዎቻቸው ሙግት በተወሰነ ደረጃ ትክክል እንደሚያስመስለው የሚናገሩ አሉ። የፕሬዝዳንቱ ከጀመረው ቋይ መልሰኝ ግትር አካሄድ ይኸው ከባድ የንግድ ጦርነት በአሜሪካና በዋና ተገዳዳሪዋ ቻይና መካከል የንግድ ጦርነት ቀስቅሷል። አሜሪካ ቦር ሃይካቴት በሁሉም ከቻይና በሚገቡ ምርቶች ላይ የ10 በመቶ ታሪፍ መጣሏን ተከትሎም ቻይናም ከአሜሪካ በሚገባ ድፍድፍ ነዳጅ፣ የተጣራ የተፈጥሮ ጋዝ፣ የግብርና ማሽኖችና ሌሎች ምርቶች ላይ ከ10 እስከ 15 በመቶ ታሪፍን ለመጣል ወስናለች። የቤጂንግ ውሳኔ የተሰማው አሜሪካ ወደ ሀገር ውስጥ በሚገቡ የብረትና የአልሙኒየም ምርቶች ላይ የጣለችው የ25 በመቶ ታሪፍ ተግባራዊ መሆን መጀመሩ በተነገረበት ወቅት ነው። ቻይና ለተጣለባት ታሪፍ ከሰጠችው የአጸፋ ውሳኔ ባሻገር ለሰሚኮንዳክተር አይነት የቴክኖሎጂ ምርቶች የሚሆኑ ወሳኝ ማድናትን የውጭ ግብይት ላይ አዲስ ቁጥጥር እንደምታደርግ አስታውቃለች። ይህም ብቻ ሳይሆን ቤጂንግ የትኛውን አይነት ጦርነት ስትል የገለጸችውን ፍልሚያ ከአሜሪካ ጋር ለማድረግ ዝግጁ መሆኗን አስታውቃለች። ከወቅቱ የትራምፕ አስተዳደር የምጣኔ ሀብትና የፖለቲካ ጫና የተነጣጠረባት እስያዊት ሀገር ንግጠሙኝ ስትል ለሁሉም ነገር ዝግጁ መሆኗን ይፋ አድርጋለች። አሜሪካ ጦርነት ከሆነ የምትፈልገው የታሪፍ ወይም ደግሞ የትኛውም አይነት ጦርነት፣ እኛ እስከ መጨረሻ ለመዋጋት ዝግጁ ነን ያለው በዋሽንግተን የሚገኘው የቻይና ኤምባሲ መግለጫ ነው። የቻይና የውጭ ጉዳይ ሚኒስትርም አሜሪካ እየደችበት ያለውን አካሄድ ተጭቶ ከድርጊቷ እንድትቆጠብ አሳስቧል። በታያን ቹንጎ የምጣኔ ሀብት ጥናት ተቋም ባልደረባ የሆኑት ዋንጎዎቹን ወቅተን የአሜሪካና የቻይና መፋጠጥ ሲገልጹም ታሪክ ሁሉ ከዛሬ ስድስት ዓመታት በፊት የነበረው ሁኔታ መድገም ጀምሯል ይላሉ። በእርግጥም ደግሞ ትራምፕ በቻይና ምርቶች ላይ የመጀመሪያውን ዙር ታሪፍ የጣሉት በ2018 እንደ አውሮፓውያን አቆጣጠር መጨረሻ እንደነበር አይዘነጋም። ቤጂንግም ለአወዛጋቢው የአሜሪካ ፕሬዚዳንት ያኔ እርምጃ ምላሽ የምትለውን እገዳ በመጣል አቅሟን አሳይታለች። የሁለቱ ሀገራት የመጀመሪያ ዙር የታሪፍ መካረር ካበቃ ሰኔ 2022 በኋላ ግን ወደ አሜሪካ የሚገቡ የቻይና ምርቶች በቋሚነት የተረጋጋ የ19% ታሪፍን ይዘው ከርመዋል። የዶናልድ ትራምፕ ዳግም ወደ ሥልጣን መምጣት ተከትሎ ግን ተቀዛቅዞ የቆየው የአሜሪካና የቻይና የንግድ ጦርነት ከፍተኛ ጡዘት ውስጥ እየገባ ይገኛል። ያ ብቻ ሳይሆን የታሪፍና የንግድ ጦርነቱ ወደ ተሟላ ግጭት እንዳይቀየር የተፈራበት ሁኔታ ተፈጥሯል። የንግድና የታሪፍ ጦርነት ማንም አሸናፊ የሌለውና የቻይናንም የአሜሪካንም ፍላጎት የሚጎዳ ነው። አሜሪካ የጥፋት ተግባሯን እንድታስተካክልና የንግድና የመጣኔ ሀብት ጉዳዮችን ለጦር መሳሪያነት ከመጠቀም እንድትታቀብ እናሳስባለን ሲሉም የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ባሳለፍነ ሰኞ ለትራምፕና ላስተዳደራቸው ከባድ ማስጠንቀቂያ ሲነዙ ታይተዋል። እንዲህ እንዳለ ትራምፕ በምርጫ ቀስቀሳቸው ወቅት በቻይና ምርቶች ላይ እስከ 60 በመቶ ታሪፍ ሊጥሉ እንደሚችሉ አስታውቅ የነበረ ከመሆኑ አንጻር አሁን እርምጃቸው ገና ጅመራ እንደሆነ አድርገው የሚገልጹ ተንታኞች አሉ። በጎልድማን ሳክስ መረጃ መሰረት የቻይና ታሪፎች አሁን ላይ 14 ቢሊዮን ዶላር በሚኖሩ ከአሜሪካ ወደ ቻይና በሚገቡ ምርቶች ላይ ተግባራዊ ይሆናሉ። በአንጻሩ ከቻይና ወደ አሜሪካ የሚገቡ ታሪፍ የሚነካባቸው ምርቶች መጠን 525 ቢሊዮን ዶላር እንደሆነም የተቋሙ መረጃ ያመላክታል። አንድ ዓለም አቀፍ ምጣኔ ሀብት ባለሙያ ስለ ጉዳይ ለዶይቼ ቨለ ሲናገሩም በብዙ መመዘኛዎች የታሪፉ ተግባራዊ መሆን ከቻይና ይልቅ የአሜሪካን ምጣኔ ሀብት እንደሚጎዳ ይገልጻሉ። ባለሙያው ነገሩን ሲያብራሩትም ታሪፎቹ የአሜሪካን ሸማቾች የግብር ገንዘብ የሚመስሉ ናቸው እንደማለት ነው ሲሉም አሜሪካ ከቻይና አንጻር ግዙፍ ሸማች ሆኗ ሕዝቡ እንደሚጎዳው ተናግረዋል። የአሜሪካ አስመጪዎች በታሪፉ ምክንያት የጅምላ ምርቶችን ከቻይና ሲያስገቡ የሚጨምረውን ዋጋ ወደ ተጠቃሚዎች ማሸጋገራቸው አይቀር የመሆኑን እየተነገረ ይገኛል። ለአብነት ያክል በካናዳ በሜክሲኮ እና በቻይና ላይ የተጣሉ ታሪፎች ተግባራዊ ሆኑ ማለት የአሜሪካ ምጣኔ ሀብት ምርት መጠን በ0.4 ይኮማተራል። በአንድ የአሜሪካ ሸማች ቤተሰብ ላይ የሚጣለው ዓመታዊ የግብር መጠን በ800 የአሜሪካ ዶላር ጭማሪን ያሳያል። በታሪፍ ጦርነቱ ምክንያት በትንሹ 330 ሰዎች በአሜሪካ ውስጥ ሥራ አጥ እንዲሆኑ ያደርጋል ተብሎ ተፈርቷል። ይበንዲ እንዳለ ግን የመንግሥት ወጭ እንዲቀነስ፣ በአንጻሩ ገቢ መጨመር እንዳለበት የሚገልጽ የትራምፕ አስተዳደር በታሪፉ ከ92 እስከ 106 ቢሊዮን ዶላር የሚደርስ ጭማሪ ገቢን ያገኛል። ትራምፕ ከዚህ ቀደም በሜክሲኮ እና በካናዳ ላይ ለመጣል ያሰቡትን የ25 በመቶ ታሪፍ ማዘጌታቸው በንግድ ፖሊሲያቸው ላይ ጥያቄ ያስነሳ እንደሆነ የሚታወቅም ነው። አንድ የምጣኔ ባለሙያ ስለዚህ ጉዳይ ሲናገሩም፣ የትራምፕ እርምጃ የታማኒነትና የግልጸኝነት ጥያቄ የሚያስነሳና በአሜሪካ የንግድ ሸሪኮች ላይ ብቻ ሳይሆን አጋሮቿ ዘንድም ድንጋጤ እንዲፈጠር ያደርጋል። ሀገራት በአሜሪካ ሲመራ ከቆየ ዓለም ስርዓት ወደ ሌላ ማለትም ቻይና የምትፈልጉ አይነት ተቀናቃኝ ዓለም ሂደት ፊታቸው እንዲያዞሩ ሊያደርግ የሚችል አደጋን ይዟል ሲሉም ነገሩን በቀላሉ መመልከት እንደማይገባ ተናግረዋል። የቻይና ወደ ዋሽንግተን የሚገቡትን ቁሶች ለመመልከት ያክል እንደ ስልኮች፣ ኮምፒውተሮች ለሸማቾች አገልግሎት የሚሉ የኤሌክትሮኒክስ ምርቶች ዋነኞቹ ሆነው እናገኛለን። የቻይናና የአሜሪካ የንግድ ልውውጥም አሜሪካ ከካናዳና ከሜክሲኮ አይነት ሀገራት ጋር ከምታደርገው እጅግ የሚልቅ እንደሆነ ይነገራል። እንዲህ አይነቱ ነገር የቤጂንግን ተጽዕኖ የገዘፈ ሲያደርገው፣ የታሪፍ ውሳኔ ከአሜሪካን አልፎ ቤጂንግን ለመጉዳት ሊዳርጋት መቻሉ ተጠባቂ እንደሆነም እየተነገረ ይገኛል። ቻይና ከትራምፕ ዘንድ አዲስ አይነት የንግድ ጦርነትና መካረናነት ውጥረት እያስተናገደች ያለችው በከባድ ጊዜ መሆኑን ዘገባዎች ያሳያሉ። በተለይም ሀገሪቱ የኮሮና ወረርሽኝ ይዞት በመጣው ጦስ ምክንያት የጥቅል ዓመታዊ ምርት መጠን የወረደበት ወቅት ላይ ትገኛለች። የምጣኔ ሀብቱ መቀዛቀዝ የሀገር ውስጥ ሸማቾችን አቅም አዳክሞም የቻይናን ፈጣን የኢኮኖሚያዊ ግስጋሴ እንዲያዘግም ያደረገ መሆኑን የታሪፍ ታጣው ቤጂንግ ግን አብዝቶ ሊጎዳ ይችላል እየተባለ ይገኛል። በምዕራባውያን ተንታኞች ምልከታም ከትራምፕ የመጀመሪያ የስልጣን ዘመን አንጻር ቻይና የንግድ ጦርነት ውስጥ መግባቷ አሉታዊ ሂደት ሊያስከትልባት እንደሚችል እየገለጹም ይገኛል። ከያኔው ጊዜ አንጻር አሁን ላይ ብዙዎቹ የዓለም ሀገራት በቻይና አቅርቦትና የንግድት ላይ ጥገኛ ከሆነ አካሄድ ወጥተው አማራጮች እንደሚያመቻቹ የሚገልጽ ምልከታዎችም ይሰነዘራል። አንድ የምጣኔ ሀብት ባለሙያ ነገሩን ሲያስረዱም መጪው ጊዜ ለቻይና ከባድ ሊሆን እንደሚችል ይጠቁማሉ። ያደጉ ሀገራት በትራምፕ ዘመን ከአሜሪካ ጋር ንግድ መስራትን በጥርጣሬ የሚመለከቱት ቢሆንም ከቻይና ጋር ከባድ ቅርብ መፍጠር እንደማይቻላቸው ባለሙያው ገልጸዋል። ቻይናም ብትሆን ወቅታዊን ከባድ ሁኔታ ለመሻገር የንግድ ስልቷን ወደ ታዳጊ ሀገራት ልታዞር እንደምትችል የምጣኔ ሀብት ባለሙያው ይናገራሉ። ይሁንና ግን የቻይና የምርት መጠን ካለው ግዝፈት አንጻር አማራጭ ገበያ ማግኘቱ ነገር ለቤጂንግ ሰዎች ከባድ እንደሚሆን እምነት አለ። ለአብነት ያክል ከቻይና ወደ አሜሪካ የሚገቡ የብረት ምርቶች ላይ አዲሱ የ25 በመቶ ታሪፍ ተግባራዊ የሚሆን ከሆነ ቤጂንግ ከፍተኛ የብረት መጠን ለዓለም ገበያ ለማቅረብ ሙከራ እያደረገች ባለችበት ወቅት መሆኑን ይጎዳታል። በተያያዘ መረጃ እንደ ሜክሲኮ፣ ኢንዶኔዥያና ታይላንድ አይነቶቹ ሀገራት በቅርብ ዓመታት ውስጥ ከቻይና የሚገባ ከፍተኛ ምርት ፍራቻ ላይ ጥሏቸዋል ነው የሚባለው። ከቤጂንግ በኩል ወደ ሀገር ውስጥ የሚገቡ ምርቶችን መጠን ለመቀነስ የሚያስችሉ የተለያዩ ጸረ ቻይና የንግድ ፖሊሲዎችን ተግባራዊ እያደረጉ መሆናቸው ይገለጻል። የቻይና ምጣኔ ሀብትና የንግድ እንቅስቃሴ ለውጭ ገበያ በሚያቀርቡ ምርቶች ላይ በከፍተኛ ደረጃ ጥገኛ በመሆኑ እንዲህ ዓይነቶቹ ጊዜያት የሀገር ውስጥ መዋለንዋይ የሥራ ፈጠራና ፍጆታ መጠን ላይ ከፍተኛ ተጽዕኖ ያሳድራሉ ሲሉም ቀደም ብለን የጠቀስናቸው የምጣኔ ሀብት ባለሙያ ተናግረዋል። ቻይና የታሪፍና መሰል ማነቆችን ለማለፍ በሚል ፊቷን በሀገር ውስጥ ሸማቾች ላይ ልታተኩር ብትፈልግም የሀገር ውስጥ ሸማቾቹ አቅም መዳከም ተጨማሪ ፈተና እንደሚሆንባት እየተገለጸ ይገኛል። በመህር ወቅት 24 የቻይና መንግስት የሸማቾችን የፍጆታ መጠን ለማሳደግ የወለድ መጣኔ ከመቀነስ ጀምሮ የተለያዩ አይነት የመጣኔ ሀብት እርምጃዎችን ሲወስድ ታይቷል። ለአካባቢያዊ የሀገሪቱ መንግስት የ14 ትሊዮን ዶላር የራስ ጭምር የያዘው የማዕከላዊ መንግስቱ የፖሊሲ ውሳኔ ግን በሀገሪቱ ሸማቾች ላይ የፍላጎት ጫና ከመጨመር ያለፈ ውጤት አላስገኝም የተባለው የቻይና ሸማቾች በመጀመሪያዎቹ ጊዜያት የዋጋቅና ሽደት ያስከትለውን ውሳኔ በጸጋ ቢቀበሉትም ያልተገባይ ነገሮች ዋጋ መቀነስ ሊያስከትል ይችላል የሚል ፍርሃት አላቸው። ቻይና ከ2018 የአሜሪካ የቻይና የንግድ ጦርነት አንስቶም ወደ ውጭ ገበያ ተኮሩ የሀገሪቱ ኩባንያዎች ፊታቸውን ወደ ሀገር ውስጥ እንዲመልሱ የሚያደርጉ ፖሊሲዎችን አስተዋውቃለች። እንደዚህ አይነቱ ውሳኔም በቻይና ውስጥ የነገሮች ዋጋ ለቅጥ እንዲቀንስ አድርጓል ሲሉም አንድ የምጣኔ ሀብት ባለሙያ ስለ ሁኔታው ተናግረዋል። በባለሙያው ትንታኔ ካሄድን፣ በእርግጥም እንደዚህ አይነቱ ነገር በቻይና የንግድ ሂደትን ጭምር በማቀዝቀዝ የስራ አጥነት ቁጥር እንዲያደግ ሊያደርግ ይችላል። የስርዓቱ ከፍ እያለ መሄድ የሀገር ውስጥ ችሎታ መትን እንዲያወርድ የሚያደርግ መሆኑን ለቻይና መንግስትና ኩባንያዎች ነገሮችን ፈታኝ ያደርግባቸዋል። ይህ በእንዲህ እንዳለ ግን የትራምፕ የታሪፍ ውሳኔ ከቻይና ባለፈ ዓለም አቀፍ ጉዳት ማስከተሉ አይቀሬ እንደሆነም ተንታኞች እየተናገሩ ይገኛል። የትራምፕ ታሪፎች ዓለም አቀፍ የምጣኔ ሀብት አለመረጋጋት የሚያስከትሉና ከእድገትና ከብልጽግና አንጻር ከፍተኛ ውድመት ሊያመጡ የሚችሉ ናቸው እየተባለም ይገኛል። ይሁንና ግን ትራምፕ በሀገሪቱ ወሳኝ የሚባሉ የንግድ አጋሮች ማለትም እንደ ሜክሲኮ፣ ካናዳና ቻይና ላይ የታሪፍ አካሄድ ለማስቀጠል ያለው መሆናቸው እየታየ ይገኛል። ሰሞነኛውን የብረትና የአልቡኒየም የ25 በመቶ ታሪፍ ተከትሎም የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ የአሜሪካ መሪ ከሀገራቸው ጋር የንግድ ጦርነት መጀመሩን ወንጅለዋል። ትሩዶ በጉዳዩ ዙሪያ ሲናገሩም ፕሬዝዳንቱ የሩሲያን ቭላድሚር ፑቲን ፍላጎት እያረኩ የአሜሪካን አጋር ሀገራት ለመጉዳት እየሞከሩ እንደሆነ የሚገልጽ ምልከታን አጋርተዋል። የፕሬዝዳንቱ ውሳኔ ከቻይናና ከካናዳነት የአሜሪካ የንግድ አጋሮች ብቻ ሳይሆን በዛ በአሜሪካ ውስጥ ጭምር ከፍተኛ መንጫጫት የፈጠረ መሆኑን ፖለቲኮ በትንታኔ ዘገባው በሰፊው አስነብቧል። ከሸመታ ዋጋ መጨመር አስቶ በአሜሪካ ውስጥ በሚንቀሳቀሱ ኩባንያዎች ላይ ተጽዕኖ ሊኖረው ይችላል በሚል በትራምፕ ላይ ከፍተኛ ትችት እየተሰነዘረ መሆኑን የህትመት ውጤቷ አመላክቷል። አበቃን። መልካም ጊዜ ተመኘን።